እና የተከበራችሁ የአፍሪካ ቲቪ ቤተሰቦች ውድ ተከታታዮች እንደምን ቆያችሁ፣ እንደምን ሰነበታችሁ። እንግዲህ በዛሬ ዕለት በኢትዮጵያ ለመጀመሪያ ጊዜ የሐዲስ ውድድር እየተካሄደ ይገኛል እና ከእሱ ጋር በተገናኘ እንግዲህ ከሼካችን ሼክ አብደላ ከዶክተር አብደላ ጋር ጥሩ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ከሳቸው ጋር ማን እንደሆኑ ራሳቸው ያስታውቁናል፣ ከዛ ወደ ጥያቄያችን እንገባለን ማለት ነው። በቅድሚያ ፈቃደኛ ስለሆናቸው አመሰግናለሁ። ዶክተር አብደላህ ኸድር አሕመድ እባላለሁ የእስልምና ጉዳዮች ጠቅላይ ምክር ቤት የዑለማዎች ጉባኤ ምክትል ዋና ጸሐፊና የትምህርት ዘርፍ ኃላፊ ይርሺ። እንግዲህ ውድድሩ እየተካሄደ ያለው በኢትዮጵያ ደረጃ ለመጀመሪያ ጊዜ እንደሆነ ሰምተናልና እንዴት ነው ያለው ሁኔታ፣ ምን ይመስላል የሚለውን መልእክት እስኪ ለተመልካች ያስተላልፉልን። ብስምላህ ራሕማን ራሒም እንግዲህ ይሄ ፕሮግራም ለመጀመሪያ ጊዜ በኢትዮጵያ ላይ ይካሄዳል ይህንንም የሚያካሄደው የሞሮኮ መሐመድ ስድስተኛ ፋውንዴሽን ከእስልምና ጉዳዮች ጠቅላይ ምክር ቤት የኡለማ ጉባኤ ጋራ በመተባበር ለአራተኛ ጊዜ እንደዚህ ያለ አክቲቪቲ እያካሄደ ነው ያለው። ሶስቶቹ ከዚህ በፊት የነበሩት የቁርአን ውድድር ሲሆኑ፣ የመጨረሻ ባለፈው ሳምንት በሞሮኮ በፋስ ከተማ በአህጉሩትዋ ደረጃ የተደረገውና የኛ የእኛ ከዋክብት ልጆች በሁለቱም ዘርፍ በወርሽ ቅርአትና በሐፍስ አንደኛ አንደኛ የወጡበትና ትልቅ የኢትዮጵያን ሙስሊሞች ዝና ከፍ ያደረገ ክስ የተካሄደበት ነው። ያን ሲያገባድዱ ዛሬ ደግሞ ይህ ፋውንዴሽን በራሱ ግብረ ኃይል በዚህ በአዲስ አበባ ከተማ በስካይላይት ለአንድ ቀን የሚካሄድ የሐዲስ ውድድር እና የማጣሪያ ስራ እየሰራ ነው ያለው። ይሄም እንግዲህ እንደ በቁርአን ላይ ሲያደርጉ እንደነበረ አሁንም የማጣሪያ ስራ በሀገሩ ደረጃ በኢትዮጵያ ደረጃ እያካሄዱ ነው ያሉት ወደ ዘጠና አምስት የሚሆኑ ተማሪ ከጠቅላላ ከሀገሪቷ ክልሎች ተመዝግበው በሀላቃተ አልዕልም በሀዲስ ላይ በሀዲስ እንግዲህ መጅልስ ላይ የቀሩ ተማሪዎች ማለት ነው። አሁን ዛሬ እንዳየነው በከፍተኛ ሁኔታ ፐርፎርማንሳቸው በጣም የሚያስደንቅ እንዴት አድርጎ እንዳሐፈዙና እንዳስተነተኑ ያየነው እነዚህ ዲፕ የሆነ የዕልሙን ትምህርት ሲቀስሙ እንደነበረ ያስታውቃል። ስለዚህ እነዚህ የተመረጡ 53 የመሆኑ ተማሪዎች በሶስት ደረጃ አርባ ሀዲስ ብቻውን

እና በዚህ አይነት ደረጃ መቶ ሀዲሶችን ነው ዛሬ ስናወዳድር የዋል ነው ማለት ነው። ይህ እንግዲህ በኢትዮጵያ የመጀመሪያ ሲሆን ከዚህ በፊት በአፍሪካ ደረጃ በሁለት ጊዜ አካሄዱ ይሄ ሁለተኛ ነው ማለት ነው። አጣራ ይደረጋል። ከዚህ ያሸነፉት ደግሞ እንደገና በሞሮኮ ሀገር ላይ እንደገና የመጨረሻ ማጣራ ይወዳደሩና እዛም ይሸለማሉ ማለት ነው። እዚህ የተሳተፉም የሚሸለሙ ማለት አይደለም። መጨረሻ ላይ ውጤቱ ከወጣ በኋላ ዛሬ የሚሸለሙ ይሆናሉ አሸናፊዎች ማለት ነው። ኢንሻአላህ ተዓላ ኢንሻአላ ሁ ተዓላ ኸይር ሼኻችን። እንግዲህ ፕሮግራሙን እኛም ቦታው ድረስ መተን እየተከታተለን እንገኛለን። በጣም ፉክክር የተሞላበት ፕሮግራም ነው። ግን እንደ ጠቅላላ ደግሞ እንግዲህ ኢትዮጵያ ከጊዜ ወደ ጊዜ ኢስላሚክ እንቅስቃሴዎች ላይ የሐዲስ የቁርአን ውድድር ላይ በጣም ውጤታማ እየሆነች ነው እና ለህዝበ ሙስሊሙ እንዲሁም ደግሞ እናንተም አንዱ የሚመለከታችሁ አካል ናችሁ ሼክ፣ ግን ሌሎችም ይኖራሉ። ለእነሱ ምን አይነት መልእክት ማስተላለፍ ትፈልጋላችሁ? አንደኛ ተያይዞ ትውልድ ወደ ትውልድ የመጣው የእስልምና ትምህርት ማስተማር በሀገራችን ላይ በጣም ታሪካዊና ሴንቸሪዎችን ያስቆጠረ ቅርስ ነው። ይሄ ቅርስ አሁንም ጠንከር ብሎ እንዲቀጥል በሀሪማዎቹ የሚያደርጉትን የዕልም ማስተማር ስራ አሁንም ከበፊቱ በበለጠ ወጣቱን ትውልድ በዕልም ላይ ትኩረት ሰርቶ እንዲያሳድጉ አደራ ነው የምንለው። ይሄን እንግዲህ ለኡማው ስናስተላልፍ ዑለማዎች፣ በተለይ የትምህርቱን አሰጣጡን፣ በተለይ ሞሮኮ ላይ ያለው ትልቅ ተሞክሮ ነው ያለው። ባለፈው ሳምንት እዛ ሀገር ሂጄ እንዳየሁት ከሆነ የሀሪማ እውቀት ተዕሊም አላአቲቅ ነው የሚሉት ነባር የትምህርት ዘዴ ማለት ነው። ያንን እንዴት አድርጎ እንዳዘመኑና እያንዳንዱ የሀልቃ ትምህርት የራሱ የሆነ ሲስተም ተደርጎ ደረጃ ተደርጎለት አንድ ተማሪ በአንድ ሀሪማ ምን ያህል መቆየት እንዳለበት በሚቆይበት ጊዜ ሞ ል ምን አይነት ደረጃ የልሚ ደረጃሚ ያገኘ ብምል በሸሃዳ ደረጃና ሰርቲፊኬት ደረጃ ኢንተርሜዲየት ከዛ ደግሞ እንደ ሃይ ስኩል ከዛ ዩኒቨርሲቲ ደረጃ የሚደርስና ኢጃዛ አልምነትን የሚያወጣ የሚያደርስ ይህንን ሲስተም በትምህርት ሚኒስቴር ደረጃ አጸድቆ በዚህ አይነት ደረጃ ሲስተሙን አጃይብ በሆነ ሁኔታ እየተገበሩ ነው ያሉ። ስለዚህ ይህንን ተመክሮ በሀገራችን ላይ ኢንሻ አላሁ ተዓላ መድገም እና መሞከል እንፈልጋለን። ይሄ ማለት ዑለማዎቻችን ዛሬ የሚያስተምሩትን የድሮ የትምህርት ዘዴውንም አሰጣጡንም ሁኔታውንም ሲስተሙንም በማዘመን ትውልዱን እንሻአላሁ ተዓላ የዓልም ማውጣት፣ የኢማሞች ማውጣት፣ የአስተማሪዎችን ማውጣት ስራ ጠንክሮ እንዲሰሩ ህብረተሰቡም ደግሞ ሀሪማዎችና ሐልቃዎችን በበለጠ ከድሮ በበለጠ እንዲደግፍና ከጎኑ እንዲቆም እውቃፎች ለጡላብ እንዲሰሩ ማደሪያ ቦታቸውና ዶርሞች እንዲሰሩና ና ይህንን አውቃፍ ደግሞ ህብረተሰቡ እንዲሰራላቸው እንዲወዳደርበት አደራ እንላለን። ህንኑም የምናስተላለፈው ብዝንላ ተላ ሼኻችን ለነበረን ቆይታ እናመሰግናለን። ሌላ በኋላ ላይ ደግሞ ድጋሚ እንገናኛለን፣ ፕሮግራሙ ሲጠናቀቅ። አሰላሙ አለይኩም ወረቱ። ውድና የተከበራችሁ የአፍሪካ ቲቪ ቤተሰቦች፣ ውድ ተከታታዮች፣ እንደምን ቆያችሁ? የዛሬው ፕሮግራም ምን ይመስላል? እንግዲህ የከሰዓቱን የግማሽ ቀኑን ፕሮግራም አጠናቀናል። ከክሰዓት በኋላ ደግሞ የሚቀጥል ይሆናል። ፕሮግራሙ እንግዲህ እጅግ ፉክክር የበዛበት ውድድር መሆኑን እየተመለከተን ነው። እናንተም ቤታችሁ ሆናችሁ እንግዲህ ጥሩ እውቀት እየቀሰማችሁ እንደሆነ አልጠራጠርም። አፍሪካ ቲቪ ይቀጥላል፣ አብራችሁን ቆዩ።